ጤና ይስጥልን። ይህ ኢትዮ ፎረም ነው። መላው የእስልምና እምነት ተከታዮች ሁሉ እንኳን ለአረፋ በዓል አደረሳችሁ። ይህ በዓል የቻሉ ሙስሊሞች ሁሉ ከመላው ዓለም ተጉዘው መካ የሚገናኙበት ነው። ዓመታዊውን የሐጂ ስርዓት ለማከናወን በዚያ መገኘት እያንዳንዱ ሙስሊም በምድር ላይ ሳለ ሊያሳካው የሚፈልገው የህይወት ግቡ ነው። በዚህም ከሚሰሩትና ከሚያገኙት ገቢ ላይ ገንዘብ ማጠራቀም ለሐጂ ይሆነኛል ብሎ መቆጠብ የሰርክ ልማዳቸው ነው። ኢትዮጵያውያን ሙስሊሞች ይህንን ሲያደርጉ ኖረዋል። ሐጂ ማድረግ በማኅበረሰብ የሚያስከብር በመንፈሳዊ ትርጉሙም ትልቅ የሆነ የሚወደድና የሚናፈቅ ተግባር ነው። እንዳም ሆኖ በአስርተ ዓመታት ታሪክ ውስጥ ኢትዮጵያውያን ሙስሊሞች ወደ መካና መዲና በመጓዝ ዝቅተኛውን ቁጥር አስመዝግበዋል። ይህ የሆነው ደግሞ በአገዛዙ ፖሊሲ መሆኑ ታውቋል። ሙስሊሞች ለሐጂ ማድረጊያ ብለው ያጠራቀሙትን ገንዘብ በመቆጠብ ላይ ያሉትን ብር በአንድ ጊዜ እርባና ቢስ የሚያደርግ ፖሊሲ ተተገበረ። ይህ ፖሊሲ ደግሞ ከዋሽንግተኖቹ አይምኤፍና የዓለም ባንክ በመጣ ትዕዛዝ የተፈጸመ ነው። የአንድ ዶላር ዋጋ ከነበረበት የ58 ብር ዋጋ በጥቂት ሳምንታት ውስጥ 130 ብር ገደማ አሻቀበ። አምና በነበረው ዋጋ በ300 ሺህ ብር ሐጂ ለማድረግ ለዘመናት ገንዘብ ቆጥቦ የነበረ አንድ ሙስሊም ኢትዮጵያዊ ያለው ገንዘብ ተንኮታኩቶ ለአንድ ሐጂ የሚያስከፍለው ዋጋ 625 ሺህ ብር ነው ሲባል ወደ ሳውዲ አረቢያ የሚጓዙ ሰዎች 6 ሺህ የማይሞሉ ሆኑ። ይህም የኢትዮጵያ ሙስሊሞች ባለፈው 10 ዓመት ውስጥ ለመጀመሪያ ጊዜ ቁጥራቸው በእጥፍ ቀንሶ በመዲና ተገኙ። በእርግጥ የብልጽግናው አገዛዝ ገና የዶላር ምንዛሬ ለውጡን ከመከወኑ በፊት ለሐጂ ጉዞ የሚሄዱ ዜጎችን ቁጥር ለመቀነስ እንደሚሠራ በአጽንኦት ተናግሮ ነበር። መካና መዲና፣ ሐጂና ዑምራ እያሉ ከመሄድ እዚሁ ኢትዮጵያ ውስጥ ሶፍ ዑመር ዋሻ መሄድ ይሻላል ካለ ቆይቷል። ይህንን ተግባራዊ ለማድረግም በየዓመቱ ዶላር የለም በማለት የሚከፈለውን የገንዘብ መጠን ሲከለክል ቆይቷል። በዚህ በምስሉ ላይ የሚታየው ሰንጠረዥ እንደሚያሳየው በ2014 ዓ ም በተከበረው የአረፋ በዓል ወቅት ሐጂ ለማድረግ አንድ ሰው መክፈል የሚጠበቅበት 242 ሺህ ብር ነበር። ይህንን ገንዘብ ከፍለው 120 ኢትዮጵያውያን በዚያ ተገኝተዋል። በ2015 ዓ ምም ዋጋው 315 ሺህ የተደረገም ቢሆን 13 ሺህ ሰዎች ሐጂ አድርገ ተደርገዋል በ2016 ዓ ም ክፍያው ላይ 14000 ብር ገደማ ጭማሪ ቢደረግበትም 12000 ሰዎች መንፈሳዊውን ጉዞ ማድረግ ችለዋል በዘንድሮ ስነ ስርዓት ላይ ግን የተገኙት 6000 አይሞሉም ምክንያቱ ደግሞ አንድ ለሀጂ የሚነሳ ሰው ቢያንስ 625000 ብር ወይም 5000 የሚደርስ ዶላር መክፈል ይጠበቅበታል በመባሉ ነው ይህ የደቀቀው የኢትዮጵያ ኢኮኖሚ የተዳከመው የአገሪቱ ገንዘብ ውጤት ከመሆኑ በተጨማሪ መንግስታዊ ፖሊሲ ነው። የብልጽግናው አገዛዝ ለሀጅ የሚሆን ዶላር እንደማይኖር ከተናገረ ከዚህ በኋላ ጉዞው ወደ ሳውዲ ሳይሆን ሶፍ ኦመር መሆን እንደሚገባውም ካዘዘ ቆይቷል። ሀጅና ኦምራ የሚሄዱ ሰዎች የዶላሩ ጉዳይ ድሃ ሆኖ ዝም ብሎ መጨቃጨቅ አይቻል ወሐጁ ልበይት መንስጠጣ ሰቢላ ነው። ነገር እዩ ከሌለ ተጣጥፎ መቀመጥ ነው። ሰው ወደ መካ ለሀጅ ከሚሄድ እዚሁ መሆን አለበት። የሚል ደግሞ ወደ ባሌ አካባቢ ድሬሸከና ሁሴን አካባቢ፣ እንዲሁም ያስደንቅ ስራ አለ። እንዲህ ያለውን መንግስታዊ እቅድ የሚቃወሙ መጅሊስና የእስልምና ምክር ቤት አባል የለም። መጅሊሱም እንደ ሲኖዶሱ የአገዛዙ ባሪያ ሆኖ መሪ የሚሾምለትና የሚሻርለት ለፈጣሪ መታዘዝን ሳይሆን እኔን ይወዱኛል በሚል መስፈርት ፕሬዚዳንት በጭረታ የሚመረጥለት ሆኗል። እናም የተጫነብን ፖሊሲ ከሃይማኖታዊ ተግባራችን አስተጓጎለን የሚል ድምፅ የለም። የምንጓዘው ወደ ሶፉ መሪሁን ወደ መካና መዲና የምንወስነው እኛነን የሚልም የለም። ያ ድምፄ ይሰማ የሚል ስብስብ ሁሉ አሁን በተለያዩ መንግስት ተቋማት ውስጥ የቦርድ መሪና አባል ሆኖ ለስጋዊ ጥቅሙ የሚሆንን እያሰሰ እንደሆነ እየተነገረለት ነው። አንዳንዱም በወንዝ ልጅነት የተጣለለትን እያነሳ እንደቀጠለ ሲነገር ሰንብቷል። ኢትዮጵያውያን ሙስሊሞች ግን ለመንፈሳዊ ጉዞ የሚሆንን ብለው ያጠራቀሙትን ገንዘብ ሶፍ ዑመር ሂዱበት ተብለዋል። እንዲህ ባለ ፖሊሲ ሙስሊሙን ከሃይማኖታዊ ጉዞ የሚያስቀርን አገዛዝ የሚወስነውን ግንባር ቀደም ውሳኔ የሚያስተላልፉት ጠቅላይ ሚኒስትሩ በዚህ በአረፋ በዓል ዕለት ባወጡት መግለጫ እንደ ኢብራሂም ልጅ እንደ እስማኤል መሥዋዕት ይገባል እያሉ ናቸው ሌላ መስዋዕትነት ለማግኘት ራስን መስዋዕት ማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለአገሩ የሚሰዋን ትውልድ የሚፈጥረው ለአገሩ ቀድሞ የተሰዋ ትውልድ ነው። ሃይማኖትን ከፖለቲካ ጋር ቀይጦ ማራገብ የብልጽግናው አገዛዝ ይሁነኝ ብሎ የያዘው ነውና ቀጥሏል ። አምናም እንዲሁ ያለ መግለጫ አውጥቶ ነበር። በዚህ የእስልምና እምነት ተከታዮች ዘንድ እንደ ትልቅ ቀን የሚከበረውን የኢድ አልአድሃ በዓል ምክንያት በማድረግ ነቢዩ ኢብራሂምን ልጃቸው ለመሥዋዕትነት ያቀረቡበትን ሁነት ጠቅሶ የእኔ ፈተና ከነቢዩ ኢብራሂምም ይበልጣል ብሎ ነበር። በስተርጅና በብዙ ድካም የተገኘን አንድ ልጅ ለመሥዋዕትነት ያቀርቡ ዘንድ ከአምላካቸው ትእዛዝ የተሰጣቸውን ደግሞም ይህንኑ ትእዛዝ ለልጃቸው አማክረውና አሳውቀው ለመሰዋት ወደ አረፋ ተራራ የወጡበት ትልቅ የእምነት ውሳኔ ከራሱ ጋር የሚያነጻጽረው ብልጽግና የእኔ ፈተና ከነብዩ ኢብራሂምም የሚበልጥ ነበር ብሎ መግለጫ ጽፎ ነበር። ሚሊዮኖችን የምገድለው እንደ ነቢዩ ኢብራሂም በህልሜ ትእዛዝ ተቀብዬ ነው ማለት የቀረው የጠቅላይ ሚኒስትሩ የአምናው መግለጫ ደጋግሞ ስለ መሰዋትና መሰዋት ብዙ ይል ነበር። ዘንድሮም ይህንኑ የመሰዋት ጉዳይ ደግመውታል። ጠቅላይ ሚኒስትሩ ጽፈው በፕሮፓጋንዳ ልሳኖቻቸው በኩል የሚያሰራጩት ይኸው መግለጫ ሃይማኖትን ለቸከው ፕሮፓጋንዳቸው መናጆ ያደርጉታል። ነቢዩ ኢብራሂም ልጃቸውን ለፈጣሪያቸው ይሰው ዘንድ በህልም የተነገራቸውን መንፈሳዊ ትዕዛዝ ለራሱ ለልጃቸው በቀዳሚነት አማክረዋል። ልጃቸውም አምላክ ያዘዘህን ፈጽም፣ እኔን ከታጋሾች ጋር ታገኘኛለህ በማለት ፈቃዱን ገልጾላቸዋል። ለሰማዩ መንግስት ሲሉ አንድ ልጃቸውን ለእርድ ያቀረቡበትን ይህንን አስደናቂ የእምነት ታሪክ የሚያጣቅሰው ብልጽግና ለስልጣን ሲል ሚሊዮን ኢትዮጵያውያንን የሚፈጅበትን የሚያፋጅበትንና የፈጀበትን ምክንያት ከነብዩ ኢብራሂም የላቀ ፈተና ገጥሞኛ ያደረግኩት ነው እያለ በኢትዮጵያውያን ላይ ያፌዝ ነበር። ነቢዩ ኢብራሂም ልጃቸው እስማኤልን ሳይሆን በምትኩ ካለ የተሰጣቸውን በግ ሰውተዋል። የእኛ ፈተና ኢትዮጵያ ታላቅና የበለጸገች አገር ለማድረግ ስንነሳ ፈተናው ከባድ እንደሚሆን እናምን ነበር። ይህንን ፈተና ለመጋፈጥ ከባባድ ውሳኔዎችን መወሰን ይገባን ነበር። እንደ ልጅ የምንወዳቸውን ሰዎች፣ ነገሮች፣ ቡድኖች፣ ወዳጆችና አካሄዶች ለመሰዋት መወሰን ነበረብን። መወሰን ብቻም ሳይሆን ማድረግ ነበረብን። የምሰዋችሁ እንደ ኢብራሂም ህልም ስላየው ነው እያሉ መሆኑን በሚያሻማ ቋንቋ ገልጸውታል። ህልሜን ለማሳካት የሚያስቆመኝ የለም በሚለው ንግግራቸው የሚታወቁት ጠቅላይ ሚኒስትሩ እንደ እስማኤል ለመሰዋት ያዘጋጇቸው ሰዎች፣ ቡድኖችና ወዳጆች እንደነበሯቸውም ጠቁመዋል። በእስማኤል ፈንታ በግ እንዳቀረበው ፈጣሪ እሳቸው በሚሰዋቸው ሚሊዮኖች ፈንታ ያዘጋጁት ተለዋጭ ነገር የለም። እንሰዋለን፣ ሰውተናል፣ ለመሰዋት ተዘጋጁ ብለው ግን ጥሪያቸውን ይቀጥላሉ። እነዚህን ሁሉ አካላት መስዋዕት ለማድረግ ደግሞ ምክንያቱ እሳቸው የፈጠሩት ችግር ሳይሆን የቀደሙት መንግስታት ያጠራቀሟቸው፣ አሁን ጫካ የገቡ ሰዎች የፈጠሯቸው፣ ከማረሻ ይልቅ ጠመንጃ ያነሱ ሰዎች ኢጎ ያባባሷቸው ናቸው እያሉ ከዚያም ለመስዋዕትነት እንዘጋጅ ሲሉ ነበር ያሳደግናቸውንና ያደጉብንን አንዳንድ ነገሮችን መሥዋዕት ለማድረግ እንዘጋጅ። ሐሳቦቻችን ትጥቅፍቱ ከመተኮሻ ወደ ማረሻ እንመለስ፣ ከጠመንጃ ወደ ማጨጃ እንዛወር፣ ከዲሞትፎር ወደ ምክክር እንምጣ፣ ከብሔር ግጭት ወደ ሐሳብ ፍጭት እንሻገር። የምንወደውን የምንፈልገውንና ያሳደግነውን እንኳን ቢሆን ለሀገር ስንል ለመሰዋት እንዘጋጅ። ከወራት በፊት የሮመዳን የጾም ወር ተጠናቆ ኢድ ሲሆን የሮመዳንን ወር ከኔ እኩል የሚጠበቅ ነበር ያሉት ጠቅላይ ሚኒስትሩ በገናና ፋሲካ በጥምቀትና ስቅለት ለት ዕለት እንደ ኢየሱስ ነኝ ሲል በነበረው አንድ በታቸው በአረፋ ቀን ከኢብራሂምም የበለጠ ፈተና ገጥሞኛል ሰዎችንና ቡድኖችን የምሰዋውም ለዚሁ ነው ብለው ነበር። ከዚያም ይህንን መንፈሳዊ በዓል አስታከው ፖለቲካዊ ፕሮፓጋንዳቸውን ያስተላልፋሉ። አምናም ይህንኑ አድርገው ነበር። በሮመዳንም በትንሣኤም እንዲሁ ያደርጋሉ። በዛሬው የአረፋ በዓል ዕለትም እሳቸው ፕሬዚዳንት ሊሆኑበት የቋመጡበትን የምክክር ኮሚሽን የተባለውን ስብስብ እንደ አረፋ በዓል አገናኝ ነው በማለት ሊያ ሻሽጡት ሞክረዋል። አረፋ ዋረፍተኒ ዋረፍቱ አወቅሽኝ አወኩ የተባለበት በዓል ነው። አደምና ሐዋ ከጀነት ከወጡ በኋላም ለረዥም ዘመን ተለያይተው ኖሯል። የተገናኙት በአረፋ አለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ለእኛ የመገናኛ መንገዳችን ሀገራዊ ምክክር ነው። አገዛዙ ላለፉት ስድስት ዓመታት በነበረው ክራሞት ለየትኛውም ህዝብ፣ ለየትኛውም ሃይማኖት፣ ለየትኛውም ቡድንና ግለሰብ አክብሮትና ርኅራሄ እንደሌለው አሳይቷል። ህዝቦችን በተናጠል በጠላትነት ከፈረጀባቸው አጋጣሚዎች ጥቃት ከከፈተባቸው ዘመቻዎች በተጨማሪ በሰነድም ጭምር ጽፎ የብልጽግና አደጋ ናቸው ብሏቸዋል። ከእነዚህ ውስጥ አንዱ እስልምና ነው። እስልምናን እንደ ብልጽግና እንቅፋት የሚመለከቱት ጠቅላይ ሚኒስትሩና የሙስሊሞች መብዛትን እንደ ስጋት የሚመለከቱት አማካሪያቸው ዳንኤል ክብረት ባለፉት ዓመታት ከዚሁ ጋር የሚመጋገብ ብዙ ነገር ሲያደርጉና ሲናገሩ ታይተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጠቅላይ ሚኒስትር አብይ አንዳንድ የአረብኛ ቃላትን ጣል በማድረግ እስልምናን የሚያውቁ ለእስልምናም ተቆርቋሪነት ያላቸው መስሎ ለመታየት ሲጥሩ ታይተዋል። እንዲያም ሆኖ የአንድን ማህበረሰብ ቋንቋ መናገራቸው ለዚያ ማህበረሰብ ተቆርቋሪነትም ሆነ አጋርነት እንደሌላቸው ትግርኛ እየተናገሩ የቆጠቀጡት የትግራይ ህዝብም ሆነ አማርኛን ከነተረቱ እየተናገሩ የመከራ ዶፍ ያወረዱበት የአማራ ህዝብ አሊያም አፍ በፈቱበት ኦሮምኛ ቋንቋ እየተናገሩ አይቶት የማያውቅን ስቃይ የጫኑበት የኦሮሞ ህዝብ ምስክር ይሆናሉ። ለዚያም ነው ሙስሊም ነበርኩ፣ ቁርአን ተምሬያለሁ፣ ወዘተ ከሚለው ንግግራቸው ጀምሮ አንዳንድ የተቀነጫጨቡ የአረብኛ ቃላትን ጣል በማድረግ ከሙስሊሞችም ጋር አፈጠርኩ ብሎ በማስነገርና በመሰል መንገዶች የህዝበ ሙስሊሙ ወዳጅ ለመምሰል ሲጥሩ የታዩት እስልምናን ጥለው እና ክደው የፕሮቴስታንት እምነት ተከታይ የሆኑት ጠቅላይ ሚኒስትሩ የሚሳሱለት ምእመንና

ደጋግመው ግን አሳይተዋል። ለዚያም ነው መንግስታቸው በአገር ውስጥ መስጅዶች ተነቅለው እንዲፈርሱ፣ እንዲቃጠሉ፣ ይህ እንዲቆም የጠየቁ ሙስሊሞችም እንዲገደሉ፣ በዚህም ሙስሊሙ ማህበረሰብ ከሌላ ኢትዮጵያዊ ወገኑ ጋር የጎሪጥ እንዲተያይ ሲቀሰቅሱ፣ የመስጅድ መቃጠል ገና ይቀጥላል እያሉ ሲናገሩ ለመክረማቸው ከሞጣ እስከ ሸገር ከተማ፣ ከጎንደር እስከ ወራቤ፣ ካልነጃሺ እስከ ጅጅጋ ባለፉት ዓመታት የተፈጸሙ ተግባራት ማሳያ ናቸው። ይህ ከመሠረታዊ እምነታቸው ይመነጫል። ከዚህ በፊት ሲናገሩ እስላም ሀገር እያፈረሰ ነው ብለዋል። በመካከለኛው ምስራቅ አልጄሪያን፣ የመንን፣ ግብፅን አሁን እያጋጠመ ያለውን ሁሉ እያፈረሰ ያለው እስላም ራሱ ነው። እንዲህ ባለ የአደባባይ ንግግር ነበር እስልምናና ብልጽግና የተዋወቁት። አገዛዙ ለየትኛውም ህዝብ ርኅራሄ፣ ለየትኛውም ምዕመን አጋርነት፣ ለየትኛውም እምነት ተከታይ ቅንነት እንደሌለው ሰባቱ የመከራ ዓመታት ምስክር መሆን ይችላሉ። ሙስሊሞችም በኢትዮጵያ ውስጥ በዚሁ አገዛዝ ስር እስካሉ ድረስ ከዚሁ መከራ አላመለጡም። ተገድለዋል፣ ተፈናቅለዋል። የማምለኪያ ስፍራዎቻቸውም ወድመዋል፣ ተቃጥለዋል። እንዳልነጃሽ ያሉ ታሪካዊ ስፍራዎችን ከውጭ ሀገር ባመጣው ጦር እንዲደበደቡ አድርጓል። ሙስሊሞች ሀጂ መሄድ እንዳይችሉ የሚያደርግ ፖሊሲ ተግብሯል። ልክ እንደ ሲኖዶሱ መጅሊሱም በዚሁ መንግስት እንድዳከምና ባይተዋር እንዲሆን ተደርጓል። የመስጂዶች መፍረስ ሳይሆን ቤተ መንግስት ገብቶ ማፍጠር የሚያስደስተው የሃይማኖት አባትን ታይቷል። አገዛዙ የእስልምና አማኞች ቁጥር አነስተኛ በሆነበት ቦታ ላይ አደጋ እንዲደርስ በማድረግ ምእመናን ከሌሎች ኢትዮጵያን ጋር እንዲጋጩ ማድረግ፣ የሙስሊሞች ቁጥር በርከት ባለበት አካባቢ ደግሞ በደህንነትና የጸጥታ መዋቀሩ አማካኝነት ይቀሰቅስና ጥቃት እንዲደርስ አድርጎ ሙስሊሞችን ታጣቂ ሌላውን ተጠቂ በማድረግ ባለፉት ዓመታት የከረመበትን መንገድ አሳይቷል። የብልጽግና ስልጣን የሚመነጨው ማህበረሰብን በማጋጨት ብሔርን በብሔር ላይ በመቀስቀስ አንዱን በሌላኛው ህዝብ ላይ በማነሳሳት መሆኑን ባለፉት ዓመታት በተግባር ስላሳየው ከኢትዮጵያ ህዝብ በላይ ምስክር ሊኖር አይችልም። ከዚህ በዘለለ ደግሞ ሙስሊሙን ማህበረሰብ የበለጠ ለመበደል ሲወስን በሮመዳን ዕለት ጭምር ዶዘር ልኮ መስጂድ ያፈርሳል። አሜሪካኖች ለሙስሊሙ ዓለም ያላቸውን ንቀትና ጥላቻ ለማሳየት ሲሉ ሳዳም ሁሴንን በኢል አልአድሃ በዓል ዕለት ሰቀሉት እንደሚባለው ሁሉ የብልጽግናው አገዛዝም ለኢትዮጵያውያን ሙስሊሞች ያለውን ክፉ ይታ በሮመዳን ወር የሸገር መስጂዶችን ለመናድ በመሰማራት ነበር የተገበረው። በተለይ ከረመዳን አንድ ጀምሮ መፍረስ የጀመረው የመስጅድ ፈረዛ በሸከር ከተማ ውስጥ ሙስሊሙ ማህበረሰብ ላቡን ጠብ አድርጎ በራሱ ገንዘብ ገዝቶ የገነባውን መስጅድ ክብሩ ባልጠበቀ ሁኔታ የቁርአኑ የመስጅዱ ክብሩ ባልተጠበቀ ሁኔታ የሚመለከተው የሙስሊሙ ተቋማት ጋር ምንም አይነት ንግግር ሳይደረግ ከረመዳን አንድ ጀምሮ እስከዛሬ ድረስ 19 መስጂዶች በሸገር ከተማ ውስጥ ፈርሰውብናል። በዚህ መልኩ በሮመዳን ወር የሙስሊሞችን መስጂድ እያፈረሰ ሙስሊሞችን እየነቀለ ያባረር የነበረው አገዛዝ ይህንን ድርጊት የሚቃወሙ አማኞችን ከአዲስ አበባ አንዋር ቢላልና ሌሎች መስጂዶች እየለቀመ ሲገድልና ሲያስር እንደነበር አይዘነጋም። በ2014 ዓ ም የመስጂዶችን መፍረስ ተቃውመው ድምፅ ለማሰማት የወጡ አማኞች በአዲስ አበባ መገደላቸው አይረሳም። በመስቀል አደባባይ ለሶላትና ለስግደት በተሰባሰቡ ምዕመናን ላይ ተኩስ በመክፈት የበተነውና በዚህም በንብረትና በአካል ላይ ጉዳት ያደረሰው በ2014 ዓ.ም የኢድ በዓል ሲከበር ነበር። በአገር ውስጥ ያለውን የማምለኪያ ስፍራቸውን በድሮንም በዶዘርም የሚያፈርሰው መንግስት ወደ ሳውዲም አትሄዱም ብሎ ይከለክላል። ይህንን የሚከላከል ሰላማዊ ተቋም ደግሞ የለም። እንደ ስማኤል ለመስዋዕት እንዘጋጅ እያሉ መግለጫ እየጻፉ እሳቸው መሆኑ ብጤዎቻቸው ሳይሆኑ የሚሰውት ኢትዮጵያውያንና ተቋሞቻቸው ናቸው። ለዕለት የፖለቲካ አጀንዳ ውስጥ ከጠቀመው ድረስ አገዛዙ የትኛውንም ማህበረሰብ ከየትኛው ጋር ማጋጨት፣ የትኛውንም ሃይማኖታዊ አጀንዳ ለጦርነትና ጥፋት መገልገል፣ የትኛውንም መንፈሳዊ በዓል ለውጊያና እልቂት መስበኪያ ሲያደርገው ሰባት ዓመት ባጅቷል። ሙስሊምን ከሌላው ጋር ብቻ ሳይሆን ከራሱ ከሙስሊም ጋር ማጣላት ስልጣን ያሰነብታል ብሎ የሚያምን መሆኑንም ከዚህ በፊት ሌሎች የሚያደርጉት አስመስሎ መናገሩን ልብ ይሏል። ኢትዮጵያ ውስጥ አሁን ያለውን በጋራ የመኖር እና ኢትዮጵያን የማጽናት ፍላጎት ለማፍረስ የተመረጡ አካባቢዎች አሉ። አንደኛው ኦሮሞና አማራን በተቻለው አጋጣሚ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንም ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። እነዚህን ሁለት የአገር ምሰሶች ለማፋጀት የሰራና እየሰራ ያለ የነበረ አካል ከመንግስት ውጪ ባለፉት ዓመታት በኢትዮጵያ ሌላ የለም። ይህን ለማድረግ የዘመተውና የሠራው መንግስት ካልሆነና መንግስት ኢትዮጵያን ለማፍረስ የተመረጡ መሆናቸውን አስቀድሞ ካወቀ ለምን የመስጂዶችን መቃጠልና መፍረስ፣ የምዕመናንን መረሸንና መፈናቀል ማስቀረት አልቻለም ብሎ መጠየቅ ያስፈልጋል። የህዝብን ደህንነት ብቻ ሳይሆን የእምነት ተቋማትንም የመጠበቅ ግዴታ ያለበት መንግስት ዶዘር ልኮ መስጂድ ሲያፈርስም ከታየ ጥይት ተኩሶ ሶላትና ስግደትን ካስተጓጉለ ሌላውንስ ሌላ አካል አደረገው ብሎ ሲናገር እንዴት መቀበል ይቻላል የሚለውንም ማንሳት ተገቢ ይሆናል። አሁን ደግሞ ከኢብራሂም የባሰ ፈተና ላይ ነኝ ብለው ህዝቡ ሁሉ እንደ እስማኤል ለመስዋዕት እንዲዘጋጅ ተጠርቷል። በምትኩ ግን እስማኤልን ከመስዋዕት ያዳነው በግ አልተዘጋጀም። ህዝቡ እንደ በጉ ይሰዋል። እንዲህ እያሉ ራስን እንደየሁኔታውና ወቅቱ እየቀያየሩ ያሉ ገዢዎችን ክፉ ፍላጎት አሸንፎ ማኅበራዊ ኅብረቱን መልሶና አጠናክሮ አገራዊ አንድነቱን ማስጠበቅ ግን የትውልዱ ኃላፊነት ነው። የኢዱ በዓል የምትወድቱን ሁሉ የምታደርጉበት፣ የሚበጃችሁን ሁሉ የምታገኙበት እንደሆንላችሁ በመመኘት በዚሁ እንሰናበታለን። ኢድ ሙባረክ።